እንኳን ከገበታ ላይ ይቅርና ከመቃብር እነሳለሁ። አሁን እኮ ስለ መልካምነት ስለ ደግነት ለማየ እየነገርኳቸው እያለ ነው የመጣ። እኔ ከአንቺ በመወለዴ በጣም እድለኛል አንቺን ሳይሽ ነፍሴ ሐሴት ታደርጋለች። እና የኔ መታከሚያ ብር ልስጠው ምን እንዳታመጣ፣ እናቴ እንረዳለሁ ብለሽ አይደል እንደዚህ የሰው ቤት የምትሰሪው? አራዳ ነው ትኩ። እኔ ለሚገርመኝ እርሶን የመሰሉ የነቁ ሴት እንዴት የልጆት ሚስት ልታደነዝዞት እንደቻለች ነው? እሷ አይደለችም ወንድዬ ነው ያፈዘዘኝ። አይምሮት ምን ሆነ? ቀጣይ ምን ይፈጠራል እያልኩ በስጋት አለኩኝ። እርሶ ይብሉ። በቅርቡ ከስጋቱ እገላግሎታለሁ። ምን አድርገሽ? እኔ ነው ወፍጨት? ተጠራሽ። ስምህን ስጠራው እኮ ያው ሰዎች እንዳያውቁብኝ፣ እንዳይሰማ። ለምን ሰው እንዳያውቅ ፈልግሽ? አሁን የምነግርህ ነገር ምናልባት ህይወቴን አደጋ ላይ ሊጥል ስለሚችል ምንድን ነው የአንችን ህይወት አደጋ ላይ የሚጥለው? ባለቤትህ። ባለቤት ምን? አንተ እንደምታስበት አይነት ሴት አይደለችም። እንዴት ነው እኔ ማስባት? እንደምትናገረው እንደምታያት አይነት ደግ ሩሩ የዋህ አይደለችም። አንቺ ምንድን ነው የምታወሪው? ምን መሰለህ? ምሰሪበትን እጅሽን ሰብሬልሽ በእናትሽ እንድትጦሪ ነው ማረግሽ። አንቺ ምንድን ነው የሚያፈዝሽ? ቆይ ሚስቴ እንዴት ነው ማስባት እንደማስተባት አይነት አይደለችም። ምንድን ነው ታዲያ? ምን ለማለት ፈልገሽ ነው? ሁሉንም ነገር ልነግርህ አልችልም። ብቻ አንድ የምነግርህ ነገር ቢኖር እናትህን እንድትጠብቃቸው ብቻ። ምንድን ነው እናቴን የምጠብቃት? እንታቂው ነገር አለ እንግዲህ። የሆነ ነገር ንገሪኝ። ምንድን ነው ምንድን ነው እሱ? ልነግርህ አልችልም። እማዬ አቤት ልጄ አንድ ነገር ጠይቅሻለሁ ሳቷሽ ትመልሽ ልል እሺ ልጄ ምንድን ነው አለም ቅድም ውጭ ጠርታ ነበር ወይ እኔ ሳላቅ ታመሻል ወይ ደግሞ የጎዳሽ ሰው አለ እንዴ ኧረ ምንም አልሆንኩም ልጄ ምን ነው እማዬ ወየ ልጄ የሆንሽ ነገር ካለ እኔ ደግሞ አንቺ እንደምጠብቅሽ ታውቂያለሽ አውቃለሁ ግን ማንም አልጎዳኝ እርግጠኛ ነሽ እርግጠኛ ነኝ እማዬ ያስጨነቀሽ ወይም ያሳሰበች ነገር ካለ ንገረ እሺ ልጅ ምን አለሽ እማዬ እናትን ጠብቃት ያልሽው ለምንድን ነው ምን ብዬ ብነግረው ጥሩ ነበር ታዲያ ሚስትህ ዮዲትን አባራት ወይም ግደላት ብለው ጥሩ ነበር አይደል ምንም ነገር መናገር የለብሽም ለምን አልነበረብሽም እነዚህ ሴይጣኖች ጮሆ ከቤታችን እንዲወጡልን አይፈልጉ? እፈልጋለሁ። ከወጣች በኋላ ግን የት ትኖራለች እንዴ? ማ የልጆ ሚስት ዮዲት? አዎ ዮዲት፣ የልጅ ሚስት ለእሷ ይጨነቃሉ? ግጥም አድርጌ እማዬ፣ እሷ ኮ ቢቻላት ግጥም አድርጋ መርዝ አብለታ ትገሉት ነበረ። እርሶ ግን ግጥም አድርጌ ይጨነቅላታለሁ ይላሉ። ሞኞ ዮዲት ማለት እኮ ልጄ መቶ ላገባት ያሰብኳት ልጅ አለች፣ ሽማግሌ ላኪ ብሎ ሲለኝ የሰፈሩን ሽማግሌ ሰብስቤ ልኬ ልጄ እንደወደዳት ልወዳት እናት ልሆናት ቃል ገብቼ በአደራ የተቀበልኳት ልጄ ነች። እሷም እኮ ቢሆን ልጆት እንደሚወደው ወዶት አለው ብላ ቃል ገብታ ነበረ። እሷ ቃሏን አጥፈችና እኔ ቃሌ ላጥፍ ነው? ቃሎትን ካላጠፉ ህይወቶትን እጥፍ አድርጋ መቃብር ውስጥ ነው የሚከትሉት። አንድ ጥያቄ ልጠይቅሽ ኔ ልጅ አራ አንድ ያጣላል፣ ሁለት አድርጉልኝ። ወይ ማዬ ይሰቁ እኮ እንዴት ደስ እንደሚለኝ በልጠይቁኝ። አንድ እናት ልጇ ክፉ ቢሆንባት አውጦታ ትጥለዋለች? አትጥለው። ጎዲት ግን ልጆት አደለች። እንደ ልጅ አያት አለው ብዬ ነው በአደራ የተቀበልኳት። የአደራ ቃል ደግሞ ከምንም ይበልጣል። እና ለቃሎ ሲሉ ሊሰቃዩ ነው ያሉት። ከሚጠፋ የወለዱት ይጥፋ ሲባል አልሰማሽም? ሰምቻለሁ ለነገሩ ሰው ነው ጥፋተኛ። ምን አጠፋ? መጀመሪያም እንደ ልጄ ነው ማየት ብለው ቃል መግባት አልነበረበትም። ወይ ደግሞ ካልሆነ ከወንድሰን ጋር ስትጋባ ካልተስማማችኝ እመልሳታለሁ የሚል ውል ማካተት ነበረቦት። ካልተስማማችኝ እመልሳታለሁ። አሁን እቃ ስንገዛ ተሳስተን ሌላ እቃ ከገዛን እንመልሰው የለን። ሰው እንደ እቃ ልመልስ? አዎ ካልተስማማውት መመለስ ነው። አንቺን ብመልስሽ ደስ ይልሻል? እንዴማ ምን አድርጌ ምን አጥፍቼ ለነገሩ ልክኖት እቺ ምድር ለክፎች ብቻ ነው የምትሆነው። እኔስ የዋነኝ ምድርና ሰማይን የፈጠረ ጌታ ጥሎ አይጥለኝም። የእኔ ልጅ አንቺን እኮ እንደ ልጅ ነው ማለሽ። ደሞዝ የሚከፈላት ልጅ። አዎ ደሞዝ የሚከፈላት ልጅ። ደሞዝሽን ለወላጅናትሽ ትሰጫለሽ፣ አገልግሎትሽን ደግሞ ለአድራ እናትሽ ትሰጫለሽ። አንቺ ብቻ እኮ ነሽ ሁለት እናት የምታስደስችው። እውነት ነው። እኔ ልሙት አውቄው ነበር። እናቴ ሀገር ቤት እያለው ተስፋዬ ነሽ፣ እግዚአብሔር የባረካሽ ልጅ ነሽ ትለኝ ነበር። እውነት ነው፣ ይኔም ተስፋ ነሽ። የእርሶ ተስፋማ አይደለው ነሽ ነሽ። ሲበደሉ ሲከፉ ሳይ እኔ ምን አደረግኩሉት? ድብቀሽ ታበኛለሽ፣ በትልቅ ሲኒ ቡና ታጠጭኛለሽ፣ ታስቅኛለሽ፣ ታስደስችኛለሽ። ከዚህ በላይ ምን ልታረግልኝ ያማረሽ? የወዴት ልንበቀልሉት? እኔ የወዴት ላይ ምንም ነገር እንዲፈጠር አልፈልግም። አንድ ቀን ጥፋቷ ታውቋት ወደ ቀልቧ እንድትመለስ ብቻ ነው የምፈልገው። እዚህ ተጎልተሽ ምን ትሰሪያለሽ? በይታ ልብስ ጠቤ። ሁሉም ልብሶች እኮ ታጥበዋል። ድጋሚ ጠቢ። ይመነች ካሉ እኮ አንቺ ቁጭ ብለሽ ረፍት ከምታረጊ ልብስ የሚመነች ክመርጣለሁ። እሺ፣ እንግዲህ ካሉ ላመንች ከው። የኔ ልጅ ምንድን ነው? ምግብ ከሆነ የተሰራ ነው። አልደረሰም። ምግብ አይደለም ለአሁን ላወራሽ ፈልጌ ነው። ምን እንደሚያወሩ እንደ ልጄ እንደ መወድሽ ታውቂያለሽ? አላውቅም። በጣም ነው መወድሽ። አይዋሹ። ማንም ሰው የሚጠላውና ክፉ ነገር የሚያደርግበትን ሰው አይወድም። እኔ እወድሻለሁ። ፈጣሪ ደግሞ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ አይደል የሚለው። አንቺ ደግሞ የልጅ ሚስት ነሽ። አላምኖትም። እንድታምኚኝ አይደለም፣ አይደለም እነግርሽ። ምንም ክፉ ብትሆኝም ብትበደኝም፣ እኔ ግን አልጠላሽ ትመልሳለህ። ምንድን ነው የምታወሩ? አልመለስላትም። ነገርኩ እኮ። ትመልሳለህ። እጃችን ውስጥ የገባ ገንዘብ አሳልፈንን እንስጥ? መጀመሪያውንም የኛ አልነበረም። የእሳቸው መታከሚያ ነው። ለሕክምና ያዘጋጁትን ገንዘብ በልቼ ደም መጥፋት አልፈልግም። እኔ በላል ተሰጣታለ። አልኩ እኮ ያደረግነው ነገር ግፍ ነው ግፍ። ከመቼ ጀምሮ ነው የወዲ ስለ ግፍ መጨነቅ የጀመረችው? ነጋጠባ፣ እንዲሞቱልሽ ስጸልይ አልነበር እንደ የከረምሽው ነበር። አሁንም ቢሆን አልወዳቸውም ግን የህክምናቸውን ገንዘብ አልበላም። በጣም ይቅርታ አድርጊልኝ። ፈጣሪ የሰጠኝን ሲሳይ አልፈልግም ብዬ በመልሰ ራሱ ፈጣሪ ራሱ ይቀየመኛል። ከፈጣሪ ጋር እንድጣላ ትፈልጊያለሽ? ያም ያ ሰው ካልታከሙ ይሞታሉ። ትሙታ እሷ ከሞቶች በኋላ ያ ጀዝባ ባለሽን ገለሹ ቤቱን ባንቺ ስም አድርጌ ይኖራለው ይኖራለሁ ብለሽ አልነበር ያቀድሹ ተለውጧል። እንጂ ባይለወጥ ኖሮማ ገንዘባችን እንመልስ አትይኝም ነበር። ቆይ ምን ሆነሽ ነው እንደዚህ ልፍስፍስ የሆንሹ? አላቅም ዛሬ ምን እንደነካኝ ታውቃለ ከስንት ጊዜ በኋላ ዛሬ አለቀስኩ። አለቀስኩ ከአንቺ ዓይነ እምባ እኔም ከሞኛል። አንቺ አለቀሽ እማዬ። እየተጫወቱ ያሉት ጨዋታ ግን ምን ያላማ? በእሳት ነው እየተጫወቱ ያሉት። ውሃ ከሆንሽ እሳትን ማሸነፍ አይከብድም። እሷ ሰደድ እሳትነቻ። ካወኳት ጊዜ ጀምሮ ያየችውን የነካችውን እያቃጠለች ነው እዚህ የደረሰችው። እርሶ ደግሞ ካልተጠነቀቁ አመድ ነው የምታደርጉት። እኔ ደግሞ አመድ አፋሽ መሆን አልፈልግም። እኔ አመድ በሆን አታፍሽኝም? አፍሶታለው ግን ቀድሞውኑ አመድ ከመሆን በፊት ቢጠነቀቁ አይሻልም? የኔ ልጅ በፈጣሪ ታምኛለሽ። ክርስቶስ ከተሰቀለበት መስቀል እኩል የሚሆን መስቀል ተሸክሜ በፈጣሪ አታምኝም የሚሉኛል። እንግዲያውስ ክርስቶስ ያስተማረን ነገር ምንድን ነው? ይቅርታ ይቅርታ የሚደረግለት ሰው ማን ነው? ጥፋት ያጠፋ ነገር ግን እንደ ዮዲ ስላለ ሰው አይደለም። እኛን ማን መራጭ አድርጎን ነው አንተ ይቅር መባል ይገባል አንተ ይቅር መባል አይገባም ብለን የምንለው ይ እርሶ ደግሞ ከፈጣሪ ጋር ሊያጣሉኝ ነው እንዴ አንድ ያለኝ እርሱ ነው ይቅርታ ማረግ ከፈለጉ ያደርጉ ግዴታዬ ነው በቻልኩት አቅም ልብ እንድትገዛ ሞክራለሁ እሷ አትገዛም እርሶ ካላጋዟት በቀር አጋዛታለሁ አይ ይህ ወገቤ ተቆረጠ እጄ በበረኪና ተላላጠ የሚከፍሉኝ ደሞዝ ግን ለመታከሚያ እንኳን አይበቃኝም እማዬ ለዮዲት ልብ እንዲሰጣት ሲጸልዩላት ለእኔም ያሰብኩት ነገር እንዲሳካልኝ ይጸልዩልኝ። ሁሌ ነው ምጸልይልሽ። ከቻሉ መጀመሪያ ለእኔ ይጸልዩልኝ፣ ቶሎ ያሰብኩት እንዲሳካልኝ። እኔም በሌቦች የተዘረፉትን መታከሚያ ገንዘቡትን እንዲመለስሎት ለፈጣሪ ይጸልያል። ለእርሶ መታከሚያ የሆነቱን ገንዘብ ለእኔ አስበው ስለሰጡኝ ያመሰግናሉ። ከኔ ይልቅ ገንዘቡ ለእርሶ ያስፈልጉታል። እንዴ ለአንተም ከያስፈልጋል። አስ አይሆንም። የማየ መታከሚያ ነው፣ መታከም አለበት። እዚህ እኮ መኖር ይችላል ልጄ። አዎ መኖር ይችላል። እኛ ጋ ይህ በቃ አይደል? የኔ ልጅ እዚህ ትኖራለች። የምለው ሴትዮዋ ምን አስባ ነው እንደዚህ ደግ የሆነችው? እኔም ግራ ገብቶኛል። የሆነ ተንኮልም አስባለች። ምን እንደሆነ ደርስበታለሁ።